በባርነት በባዕድ ሀገር አራት መቶ ሰላሳ ዘመን ኖሩ። ስንት ዘመን አልኳችሁ? አራት መቶ ሰላሳ ዘመን ጭቃ እየረገጡ ከአቅማቸው በላይ ከጉልበታቸው በላይ የሆነውን ስራ እየሰሩ በዛ ላይ ደግሞ የሚወልዱት ልጅ ወንድ ከሆነ ከእናቱ ማኅፀን እንደወጣ እየተገደለባቸው ብዙ ሐዘን ብዙ ዋይታ፣ ብዙ መከራ እያሳለፉ በባዕድ ሀገር ኖሩ። በመጨረሻም እግዚአብሔር ሙሴን አስነሳ። ሕዝቡ እስራኤልን እየመራ ወደ ምድረ ርስት እንዲያገባ ሙሴ ከፊት ቀደመ፣ እግዚአብሔር ደግሞ እንዲያደረገ። እስራኤላውያን ብርቱ ሰልፍ ነበረባቸው። የሚገርማችሁ ከኋላ የፈርዖን ጦር አለ፣ ከፊት ደግሞ የኤርትራ ባህር አለ። በጣም በመከራ ውስጥ ነበሩ። እግዚአብሔር ባህሩን ከፈለ፣ እንደ ግድግዳ አቆመ። እስራኤላውያንን አሻገረ ጠላቱን ደግሞ በባሕር መካከል አስምጦ ገደለ። እግዚአብሔር እስራኤላውያን በሲና ሲደርሱ እግዚአብሔር ለሙሴ ታቦተ ጽዮንን ሰጠውና እስራኤላውያን እንዲተዳደሩበት ስርዓተ አምልኳቸውን በታቦቱ በኩል እንዲፈጽሙ እግዚአብሔር ትእዛዝ ተደርጎ ሙሴ ታቦተ ጽዮንን ከእግዚአብሔር እጅ ተቀበለ። ከማን እጅ ተቀበለ? ታቦት ከማን እጅ የተቀበለ ነው? ከእግዚአብሔር እጅ ሙሴ ተቀበለ። ከዛ በኋላ ከሲና ጠራ በኋላ በዛ በሲና እያሉ እግዚአብሔር ከሰማይ መናን እያወረደ ዘሪ ገበሬ በሌለበት ከጭንጫ ላይ ውሃን እያፈለቀ እየመገበ ለአርባ ዘመናት ከነሱ ጋር ሆነ። በኋላም ደግሞ ሙሴ ሞተ። በሙሴ ፈንታ እግዚአብሔር እያሱን አስነስቶ ወደ ምድረ ርስት ታቦተ ጽዮንን ተቀብሎ እስራኤላውያን ጉዞ ጀመሩ። እግዚአብሔር መስፍን ሲሞት መስፍንን እያስነሳ ከአይን ሲሞት ከአይንን እየተካ። ድምፃችሁን ቀንሱ እሺ። ከቃሉ ጋር ናችሁ ወዳጆች። እግዚአብሔር ቤት ከመጣችሁ አንድ ቃል ይዛችሁ ግቡ። እውነቴን ነው ምላችሁ አለብን። ዛ በፀሐይ ለምን ትቃጠላላችሁ? ምን ያደርግላችኋል? ምን ይጠቅማችኋል? ይህ የሚነገረው የህይወት ምግብ ስለሆነ ነው። የነፍስ ምግቧ ስለሆነ ነው። ማን ከኛ ጋር ይሁን? ማን ከኛ ጋር ይሁን? እግዚአብሔር ከሁላችን ጋር ሆኖ እኔ የምናገርበትን እናንተ ሰምታችሁ የምታስተውሉበትን ህሊና ለሁላችንም ያድለን፣ ልቦናችንን ይክፈትልን። ስለዚህ እግዚአብሔር መስፍን ወይ ደግሞ የሚመራ ሰው ሲሞትባቸው ሌላ ሰው ከመካከላቸው እያስነሳ ካህን ሲሞት ሌላ ካህን እየተካ እግዚአብሔር ኤሊ ከሚባል ካህን ዘንድ ደረሰ ይላል እጋ